ከናይጄሪያ አልፎ ዓለምን ጉድ ያስባለና በፊልም ብቻ የሚታወቅ ሆረር የሆነ ድርጊት እየተፈጸመበት የዓለማችን አስፈሪ ጫካ ሚስጥር ዓለምን እያስደነገጠ ነገር በዚህ አስፈሪ የናይጄሪያ ደን ውስጥ ተገኝቷል። ክስተቱን ብዙዎች የኢባዳ ደን ሞት ሲሉ ይጠሩታል። ሌሎቹ ደግሞ የሶአ ደን ሚስጥር ሲሉ ይጠሩታል። በዚህ አካባቢ ከ20 በላይ ያልበሰበሱና ከሞቱ ጥቂት ቀናቶች ብቻ የሆናቸው ሬሳዎች ተገኝተዋል። በተጨማሪም በአንድ አካባቢ ብቻ 50 የሰው ልጆች የጭንቅላት ቅል ተጠራቅሞ ተገኝቷል። በተጨማሪም በመቶ የሚቆጠሩ የህፃናት ወጣቶችና አዛውንቶች ልብስ ተጠራቅሞ ሊገኝ ይችሏል በደን ውስጥ ከዚህ በፊት መኖሩ የማይታወቅ ቤት ተገኝቷል። ቢሆንም ቤቱ በሰዎች እየተቆራረጡ አካላት እየተሞላ ነበር። ብዙዎቹም ይህንን ቤት የሰው ልጅ ማረጃ ሲሉ ይጠሩታል። ሆረር ፊልም ላይ እንኳን ለማየት የሚከብድ ነገር በዚህ ቤት ውስጥ ሞልቶ ይታያል። ለመሆኑ ከዚህ ሁሉ ግድያና ሆረር ፊልም እየመሰለ ነገር ጀርባ ምን አለ? በዛሬው ቪዲዮ የምንመለከተው ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ይህ ሴጣናዊ ድርጊት ለዓለም እንዲገለጥ ያደረገው የምትመለከቱት ግለሰብ አባካ የተባለ ነው። በዚህ ግለሰብ ምክንያት በዚህ አስፈሪ ደን ውስጥ ለአመታት ሲደረግ የነበረው ለመናገር እንኳን የሚዘገንነው ድርጊት ተገልጧል። ነገሩ እንዲህ ነው። ከእለታት በአንዱ ቀን አባካ የተባለው ግለሰብ ስልኩ ይጠራል። ሲያነሳውም የማያውቀው አንድ ሰው ሰዋ የተባለው ደን አካባቢ እንደቆመና በሞተር ወደ ሌላ አካባቢ እንዲወስደው ይጠይቀዋል። ለዚህም ጥሩ ክፍያ እንደሚከፍለው ይነግረዋል። በወቅቱ አባካ ሌላ ሰው በማድረስ ላይ ስለነበር ትንሽ እንደሚቆይበትና ሌላ ሞተርኛ ጠርቶ እንዲሄድ ይነግረዋል። ቢሆንም የደወለው ግለሰብ ደርሶ እስከሚመለስ እንደሚጠብቀው ያግባባዋል። አባካም በዚህ ሀሳቡ ይስማማል። ታዲያ አባካ መጀመሪያ የጫነውን ሰው ቦታው ላይ ሲያደርሰው ጊዜው መሻሽቶ ነበር። ወደ ደወለው ሁለተኛው ሰው ሷደና አካባቢ መሄድን ፈራ። በማቅማማት ላይ ሳለ ግን የአክስቱን ልጅ ያገኘውና አብረው ወደ ሷደና አካባቢ ያመራሉ። ታዲያ ያቺ ክስተት ሁለቱ ለመጨረሻ ጊዜ ታዩባት ነበረች። ከዛ ቀን በኋላ ወደ ቤታቸው አልተመለሱም። ስልካቸው ተደጋግሞ ቢደወልም አይሰራም። ቤተሰቦቻቸው በእጅጉ ተጨነቁ፣ ማፈላለግም ጀመሩ። በጠዋት ተነስተውም መረጃ መሰብሰቡን ተያያዙት። ታዲያ በዚህ መሃል መጀመሪያ አባካ ጭኖ ያደረሰውን ግለሰብ አገኙት። ምን እንደተፈጠረ ሲጠይቁትም ያለውን ነገር አስረዳቸው። እሱን ጭኖ ሲያደርሰው አንድ ሰው እንደደወለለትና ስዋደን አካባቢ ሄዶ እንዲወስደው ሲያናግረው እንደነበር ለቤተሰቦቹ አስረዳቸው። ስዋደን አካባቢ የማይታወቅና የሚያስፈራ በመሆኑ ቤተሰቦቹ ግራ ተጋቡ። በዚህ መሀል ነበር ሲጨቃጨቁ ስልካቸው የጠራው! ታዲያ ስልኩን ሲያዩት በእጅጉ ተደናገጡ! የደወለው አባካ ነበር። ተደናግጠው ስልኩን አነሱት። የት እንደሆነ ሲጠይቁትም አባካ ለመተንፈስ እየተቸገረ በህይወት እያለ ሳይቀበር እንዳልቀረ ነገራቸው። ይህንን ከሰሙ በኋላም ቤተሰቦቹን ጨምሮ ሞተረኞቹ ጓደኞቹ ወደ ተባሉት ሰዋደን አካባቢ በብዛት አመሩ። ወደ ደኑ ሲቃረቡም አንድ ሞተር ሳይክል ወድቆ አገኙ። የወደቀው ሞተር ሳይክልም የአባካ ነበር። ጓደኞቹም ተከፋፍለው ወደ ፍለጋ ገቡ። ታዲያ ከጓደኞቹ የተወሰኑት በጫካ ውስጥ ሲጓዙ አንድ መጋዘን የመሰለ ቤት አገኙ። ቤቱን እየተጠጉት በሄዱ ቁጥርም የሰዎችን ለቅሶ ይሰሙ ነበር። ሰዎቹ እባካችሁን ውሃ ጠማን፣ ውሃ ስጡን ይሉ ነበር። ጓደኛማቾቹም ቤቱን ሰብረው መግባት እንዳለባቸው ተስማሙ። ነገር ግን የታጠቁ ሰዎች እየተኮሱ ወደ እነሱ ተጠጉ። እነሱም በፍርሃት ወደ ኋላ ሸሹ። ተመልሰውም የተቀሩትን ፈላጊዎችና ፖሊሶችን አካተው በድጋሚ ወደ ቦታው ሄዱ። ይተኩሱ የነበሩት ሰዎችም የሰዎችን ብዛት ሲያዩ ከቦታው ጠፉ። ቤቱን ሰብረውም ወደ ውስጥ ገቡ። ታዲያ ወደ ቤት ውስጥ ሲገቡ ያዩትን ማመን አልቻሉም። በርካታ ህፃናትና ሴቶች በከባድ ሰንሰለት ከግድግዳ ጋር ታስረዋል። ሁሉም በሚባል ሁኔታ በረሃብ ምክንያት ህይወታቸው ልትወጣ ደርሳለች። ከታሰሩት ውስጥ የተወሰኑት በህይወት የሉም ነበር። እነሱም ታስረው የነበሩትን ሰዎች በሙሉ ፈቷቸው። ነገር ግን ሊያዋሯቸው ቢሞክሩም በእጅጉ በመዳከማቸው ማውራት እንኳን አይችሉም። በዚህ መሃል አባካ በድጋሜ ደወለ። ከተቀበረበት ቦታ ላይ የእግር ኮቲ እየተሰማው እንደሆነና ምናልባትም እነሱ እንደሆኑ ጠየቃቸው። እነሱም የሰማው የእግራችንን ኮቲ ከሆነ በማለት ሰው ተቀብሮበታል ብለው ያሰቡትን ቦታ በሙሉ ቆፈሩ። ቢሆንም አባካ ሊያገኙት አልቻሉም። ፍለጋቸውንም ጠንከር አድርገው ቀጠሉ። ከነበሩበት ቤት ወደ ቀጣዩ ቤት ሲገቡም አለም ተደፋችባቸው። ያዩት ነገር በህልምውን በእውነት ግራ ገባቸው። ቤቱ ሙሉን በሬሳ የተሞላ ነው። ሬሳዎቹ በሙሉ የተቆራረጡና አንዳንዶቹ ሬሳዎች በመበስበስ ላይ የነበሩ ሲሆኑ የተቀሩት ደግሞ ገና አዳዲስ ነበሩ። እያለቀሱም ጓደኛቸውን ፍለጋ ቀጠሉ። በተለያዩ ቤቶች ውስጥ ሲገቡም የተቆራረጡ የሰዎችን አካል ነበር የሚያገኙት። በዚህ በሚያስደነግጥ ክስተት ውስጥ ሆነውም ጓደኛቸው አባካ በድጋሜ ደወለ። እሱም ባትሪው እያለቀበት እንደሆነ እና እንዲፈልጉት ነገራቸው። በዚህ ወቅት ይህ ወሬ በመላው ናይጄሪያ ብሎም ዓለም ላይ ተዳርሶ ነበር። የናይጄሪያ ሕዝብም ምን መጣብን ብሎ በማልቀስ ላይ ነበር። ባለሥልጣናቱ ሳይቀሩ በቦታው ላይ ተገኝተው ባዩት ነገር አነቡ። በርካታ ወታደሮችና ፖሊሶችም ተሰማሩ። ቢሆንም አባካግል ሊገኝ አልቻለም። ስልኩ ላይ ቢደውሉለትም ከዛ በኋላ ስልኩ የሚሰራ አልነበረም። ታዲያ ይህንን ሰይጣናዊ ተግባር ማን ነው የሚፈጽመው? ለፖሊሶቹም ለህዝቡም ግራ የሚያጋባ ነበር። የተረፉትን ሰዎች ለመጠየቅ ሚዲያዎች ተሰበሰቡ። ቢሆንም የተረፉት ሰዎች ማውራትም ሆነ መራመድ አይችሉም። እንዲያውም ከተረፉት ሰዎች መካከል አንዱ እዛው ሰዎች በተሰበሰቡበት ህይወቱ አለፈ። የተቀሩትም ተሰብስበው ወደ ሆስፒታል ተላኩ። እስኪነቃቁ ድረስ ተጠብቀውም ምን እንደተፈጠረ ተጠየቁ። ታዲያ ሁሉም መልሳቸው አንድ አይነት ነበር። የማውቋቸው ሰዎች እንዳገቷቸውና ወደዚህ ጫካ እንዳመጧቸው ነበር የሚናገሩት። ወደዚህ ጫካ ታግተው ከመጡ ሰዎች አንዷ የ80 ዓመት አዛውንት ናት። በዚህ ቦታ ላይ ታግታ ለስድስት ዓመታት ያክል ቆይታለች። ታዲያ ይህ ሁሉ ሰው ሲገደል እሷ ለስድስት ዓመታት ያክል እንዴት እንደተረፈች ለብዙዎች አስገርሟቸዋል። ነገር ግን ለአዛውንቷ መትረፍ መልስ ሲሰጡ አጋሾቹ ሰዎቹን ካገቱ በኋላ ለአምልኮ ብለው የሰዎችን ሰውነት ክፍል ለሚፈልጉ ሰዎች እየቆራረጡ ይሸጣሉ። ታዲያ ይህች አዛውንት ምናልባት በእድል ካልሆነም የአሮጊስ ሰውነት ክፍል የሚፈልግ በመጥፋቱ ተርፋለች ይላሉ። ይህ የሰው ማረጃ ቦታ በዚህ ቦታ ከተከፈተ ምን ያክል ቆይቷል? ፖሊሶች ትልቅ የሆነ ጥናትን እዚህ ላይ አድርገዋል። ባገኙት ውጤትም በእጅጉ ተደናግጠዋል። ምን ያክልም የናይጀሪያ ፖሊስ መረጃ ድክመት እንዳለበት ተረድተዋል። ቦታው ከተከፈተ ከአስር ዓመት በላይ ሆኖታል። በተገኘው መረጃ መሰረትም በቀን ቢያንስ አንድ ሰው ታግቶ ወደዚህ ቦታ ይገባል። በአካባቢው ደግሞ ውስን ቢሆኑም የሚኖሩ ሰዎች አሉ። ታዲያ እነዚህ ሰዎች ሲወጡ ሲገቡ እንዴት የነዚህን ሰዎች ጩኸት አይሰሙም? የሚለው ለብዙዎች ያልተፈታ ጥያቄ ነበር። የአካባቢው ማህበረሰብ እየነበሩ ሰዎች ተይዘውም ተጠየቁ። ቢሆንም መልሳቸው እኛ ይህንን ቦታ የምናውቀው የአይምሮ ታካሚዎች የሚታከሙበት ቦታ እንደሆነ ነው የሚል ምላሽ ነው። ህዝቡ ግን የዚህ አካባቢ ነዋሪዎች ለነገሩ ተባባሪ የሆኑና በአዳም ልኮ ውስጥ የተዘፈቁ እንደሆኑ ያምናሉ። ታዲያ በዚህ ቦታ ላይ ህዝቡና ፖሊስ ያለማቋረጥ ለቀናት አባካን ፈለጉት። በተደረገው ፍለጋ መቶ የሚደርሱ ጭንቅላት የሌላቸው ሬሳዎች ቢገኙም አባካ ግን ሊገኝ አልቻለም። አባካ አሁን ድረስ የት ቦታ እንደተቀበረ አይታወቅም። ሬሳው እንኳን ሳይገኝ አሁን ድረስ ምስጢራዊ እንደሆነ ቀጥሏል። በደን ውስጥ ሳይገኝ አመታት አልፈዋል። እስከዚህ ሰዓት ድረስም ይህን ድርጊት ማን ፈጸመው ለሚለው ጥያቄ መልስ የለም። ፖሊሶቹ የተሻለ መረጃን ለማግኘት በሕይወት እየተረፉትን ታጋቾች ደጋግመው ቃለመጠይቅ አድርገውላቸዋል። ቢሆንም የታገቱት ሰዎች መልሳቸው አንድ አይነት ነው። ወደዚህ ቦታ በአንድ በተሸፈነ የቤት መኪና ታግተው እንደመጡ ከደረሱ በኋላም የታጠቁ ሰዎች አንድ ቤት ውስጥ አስገብተው በሰንሰለት እንዳሰሯቸው፣ ሁሌ ቀን በቀንም አዳዲስ ሰዎች ወደ ቦታው እንደሚመጡና ከነበሩት ሰዎች ደግሞ ጥቂቶቹ እየተቀነሱ ቀን በቀን እንደሚወሰዱ ከተወሰዱት ውስጥም የሚመለስ እንደሌለና የታጠቁት አጋቾች ማታ ማታ ወደ ታገቱት ሴቶች ጋር እየመጡ ሴቶችን እንደሚደፍሩ፣ ግፋ ሲልም ፊት ለፊታቸው ለማሰብ በሚከብድ መልኩ ሰዎችን እየገደሉ እንደሚያስፈራሯቸው ተናግረዋል። በሀገረ ናይጄሪያ ባዕድ አምልኮ የተለመደ በመሆኑና ከዚህ ቀደምም በተለያዩ የሀገሪቱ ክፍሎች ለባዕድ አምልኮ ተብሎ ብዙ ሰዎች ስለሚገደሉ ፖሊስ ነገሩን ከአምልኮ ጋር አገናኝቶታል። ደኑም አሁን ድረስ በውስጡ በሺህ የሚቆጠሩ ሬሳዎችን ደብቆ ይዟል። በሀገረ ናይጄሪያ ይህ ታሪክ በእጅጉ በመሰማቱም ወደዚህ ደን ውስጥ ደፍሮ የሚገባ አንድም ሰው የለም። እናንተስ ስለዚህ ተግባር ምን ይሰማችኋል? ውዴ፣ ዜና አዲስ ተከታታዮች፣ ለዛሬው ያአስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላሙኑልኝ። ዜና አዲስ ሁሌም አዲስ